ሰላም ጤና ስለን፣ ውድ የኬሮድ ሚዲያ ተከታታዮች በሙሉ፣ ዛሬ በእጃችን ላይ የሚገኘውን አንድሮይድ ስልክ ብቻ በመጠቀም እንዴት ቪዲዮዎችን ኤዲት ማድረግ እንችላለን የሚለውን ትምህርት እንማማራለን። መልካም ቆይታ። የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ይጠቅማቸዋል ብሎ የሚያስቧቸው ወዳጅ ሰመድ ጓደኛ ካሉት ሼር እያደርጉላቸው ቤተሰብ እንዲሁም እንደዚሁ ያደርጉ ማለት ነው። መልካም ቆይታ። በነገራችን ላይ እዚህ ከኋላ የሚገኘው ስቱዲዮ ፌክ ስቱዲዮ ነው። እንዴት ኤዲት እንዳደረጉት እ ከሱ ማየት እንጀምራለን ማለት ነው። መልካም ቆይታ። እሺ፣ እኔ እጅግ በቀላል ሁኔታ ቪዲዮ ኤዲት ለማድረግ የሚረዳኝ ወይም ተመችቶኝ ቪዲዮ ኤዲት የማደርግበት አፕ ካይን ማስተር ነው። ካይን ማስተርን ያው እንደተለመደ ነው ፕሌ ከገባን በኋላ ያው ሰርች ባር እንገባና ካይን ማስተር ብለን ስንል ይመጣል። እዚህ ጋር ማለት ነው። እንደምታዩት ካይን ማስተር የሚለውን አንድ ጊዜ ብቻ በመንካት ኦሬዲ ካይን ማስተር የሚለው ይመጣል። ዳውንሎድ ማድረግ ነው። ኦሬዲ እኔ ዳውንሎድ ስላደረግኩት ያው ቀጥታ ገባና አሳያችኋለሁ። ግን ካይን ማስተርን ካወረዳችሁ በኋላ አንድ ወሳኝ የተባለ አፕሊኬሽን አሳያችኋለሁ። አፕሊኬሽኑ ምንድን ነው? ባክግራውንድ ሊሆኑ የሚችሉ ምስሎችን በበቂ ሁኔታ ልታገኙበት የምትችሉት አንድ አፕ አለ። ምን ይባላል አፑ? ፒንተሬስት ይባላል። እሱን አንድ የገብታችሁ እሱንም ዳውንሎድ ታደረጉና ኢንስቶል ታደረጉታላችሁ። ኦልሬዲ እኔ ኔጋ ስላለ እንገባና አሳያችኋለ ስ እና እነዚህ ከአይን ማስተርና ፒንተሬስት ወሳኝ አፕሊኬሽን ስለሆኑ እነሱን እናወርዳለን። ከዛ ውላ እንደተለመደው ምን እናደርጋለን? አፕሊኬሽኑ ጋ እንገባለን ማለት ነው። አሁን ላሳያችሁ የቅድሙ ይቅድሙ ባክግራውንድ እየሰራሁት የነበረው ባክግራውንድ፣ ካይን ማስተር አፕሊኬሽኑ ላይ ስትገቡ ልክ እሱን ተች ስታደርጉት ክሬት ኒው ይለናል። አንድ ጊዜ ይሄንን ማለት ነው ፕላስ ምልክቱን ስትነቁ በአማራጭ ለዩቲዩብ ሳይዝ ነው ለቲክታክ ነው ኢንስታግራም ነው የሚሉ ብዙ አማራጮች አሉ። እና እኔ ያው ዩቲዩብ ላይ ስላለኝ በዩቲዩብ ሳይዝ እዚህ ጋር 16 በዘጠኝ የሚለውን እሱን ነክቻለሁ ማለት ነው። ይሄንን እሺ በሱ እንገባለን ክሬት የሚለውን እንነካና ከዛ እዚህ ጋር በፒንተርስት ላይ ያወረዳችሁት ባክግራውንድ ይኖራል እ አሁን እዚህ ውስጥ አንድ ልምረጥላችሁና ላሳያችሁ ይሄንን መረጥኩኝ ማለት ነው እዚህ ጋር ሌየር የሚለውን አንድ ጊዜ በመንካት ቅድሚያ ሪከርድ ያደረጋችሁት ከኋላችን ግሪን የሆነውን ቪዲዮ እዚህ ጋር እንመርጥለታለን። እኔ ያውን ይህንን መርጭ ይህንን ቪዲዮ አስተካክለን ካስቃድ ጅስት ካደረግን በኋላ ምንድን ነው እዚች ጋ ምን ሚል ነገር አለ መሰላችሁ? ኢቺ ክሮማኪ የሚለው ኢቺን ነው አንዴ ብቻ በመንካት ወደ ቦታው ትገባላችሁ። ከዛ አሁንም እዚች ጋ ኢኔብል የሚለውን ኦን ማድረግ ይፈልጋል ኦን ታደርጉታላችሁ። ከዛ በኋላ ኦልሬዲ አሁን አረንጓዴዋ ች እንደጠፍታለች፣ ከኋላ የነበረው ግሪን ጠፍቷል ማለት ነው። አሴ ላጫውቶ ሰላም ዜና ስለን ውድ የኬሮድ ሚዲያ ተከታታዮች በሙሉ ዛሬ፣ ስለዚህ ይህንን አድርገና ከዛ በኋላ ይህንን ከሰራን በኋላ ምንድ ነው የምናደርገው? ኦልሬዲ ዝች ጋር ሴቭ አድርጉ የሚል ምልክት አለ ማለት ነው። እሱን አንዴ እንጫና ሴቭ አስ ቪዲዮ የሚለውን አንድ ጊዜ ይሄ ማለት ነው። እሱን በመንቃት ቪዲዮውን ሴቭ እናደርጋለን። የተገለበጠው ቪዲዮ ጋላሪ ውስጥ ገብተን እናገኘዋለን። ዘለም ዜና ስለን ጉድያ ኬሮድ ሚዲያ ተከታታዮች በሙሉ እሱ ውድ ቤተሰቦች፣ እንግዲህ እንደተከታተላችሁት እጅግ ቀላል ሊባል በሚችል መልኩ አንድ ቪዲዮ በዚህን ያክል ደቂቃ ውስጥ ኤዲት ማድረግ ይችለናል ማለት ነው። በነገራችን ላይ የአፕሊኬሽን እኔ ከዚህ በፊት ለአንድ ድርጅት ከሰላሳ ደቂቃ በላይ የሚሆን ዶክመንተሪ ቪዲዮዎችን ኤዲት አድርጌ ሰጥቼ ያውቃለሁ እና በጣም ቆንጆ ኤዲተር ነው። ይጠቀሙበት። ነገ ደግሞ በሌላ ቪዲዮ ደግሞ ቪዲዮዎችን ኤዲት አድርገን ከስር እንዴት ሙዚቃዎችን ኤዲት አድርገን ማስገባት እንደምንችል የምናገረውን ነገር ሳናቋርጥ ሌሎች ቪዲዮዎች ላይ ላይ እየጨመርን ምስሎች እንዴት መቀላቀል እንደምንችል የቪዲዮ ከለር አድጀስትመንቱ በምን አይነት መልኩ ኤዲት አድርገን ቆንጆ ቪዲዮ ደግሞ ልንሰራ እንደምንችል በተከታታይ ቪዲዮች እንሰራለው። ቤተሰብ የሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ ያድርጉ። ለቤተሰብ ለወዳጅ ዘመዶች ደግሞ እንዲሁ ሊንኩን በመላክ ቤተሰብ እንዲሆኑ ሰብስክራይብ እንዲያደርጉ ይተባበሩን። እያላችሁበት ሰናይ ጊዜ ብለናል። እንወዳችኋለን። ሰላም ቸርን